እዛ ላይ ይመስለኛል ዩኒፎርም ልንገዛ እየሄድ ነው። ይሄ ነው አሉ ሸማ ተራና ይህን ይመስላል። እና ንሂድ እስኪ ብስሚላ የተለያየ የማረገውን እንግዲህ ሁለቱም አንድ ይሁን። ወይኔ ወደቀበት በቃ ይሄን ይመስላል። ይሄ ማን ነበር ትምህርት ቤቱ? ኤልዳ ኤልዳ። እሺ፣ ይሄም ብዙ ይሄ ነው የሚሆነው። አሁን እኔ እሺ፣ በቃ እና ያው እንትን ይላል ጨዋታ ምንም ሊኖር ስለሚችል ሁለት ሱሪ የሚሆን ይሰጠኛል። እሺ፣ በቃ እና ይሄን ይመስላል ውዶች። ወይ ወይ፣ እንትን ዩኒፎርም እየተገዛ ነው። ይሄን ይመስላል አሳያችኋለሁ። ደግሞ ከላይ የሚለበሰው የተሰፋ ነል። የሚሸጠው ሱሪውን ብቻ ነው ማሰፋው እና ይሄን ይመስላል ካሜራ ይወድም እስኪ እንሻአላ ቦርሳ ቃ ምናምን ጊዜያዊ የሆነ ምንድን ነው ወቅታዊ የሆነ ነገር አሳይ ምናምን ያላችሁ ላሳያችሁ ነው። እንሻአላ እስኪ እሺ ካሉ ፈቃደኛ ከሆኑ ማለት ነው። አሰላሙ አለይኩም ረህመቱላህ ወበረካቱ። ሰላም ያለ ወዴ ተከታታይ ወጭ የባላችሁ መሰረት ወቅታዊ ነገር ያሳየ ያላችሁ ማለት ነው። ዛሬ ላሳያችሁ ነው የተማሪ እንትን

የየትምህርት ቤቱ ይጨምራል፣ ይቀንሳል ወይስ ሁሉም በሳይዝ እንጂ ነው የየትምህርት ቤቱ አይደለም። ይሄን ይመስላል። እንግዲህ ወጆቹ ዋ ያው ይሄን እንግዲህ ውሃ ዕቃ የምሳ ዕቃ የምሳ ዕቃ ደግሞ እስከ አራት ሺህ ማለት የምሳ ዕቃ ለምሳሌ በስቲል ሀፋፋ በሚሉት አረቦች በማያብር ነው እስከ አራት ሺህ አምስት መቶ ብር። እንዴት ዝም ያለ ማለት ነው። እንደገና ደግሞ ዝም ብሎ ላስቲክ ከሆነ ሆነ ደግሞ እንደዛው ነው ይቀንሳል። አሁን እቺ እቺ

አሁን ደግሞ ብሰር ተራ እጃለሁ እና ይኸኛው ምንድን ነው? ስሙ ምንድን ነው ያልሽኝ? ይነሳል። ስለዚህ ይሄ ስንት ነው? ይቀደዳል። እሺ ስንት ነው? አስራ ሁለቱ ስድስት መቶ ሀምሳ እሺ ይሄኛው ነው ይሄ ደግሞ ሲነር ላይን ሆኖ ባለ ሁለት ሽፋን ነው እንደራዲካል አይነት እሺ ገና አዲስ ነው ይሄኛው ደግሞ ደሞ ስምንት መቶ ነው ብለሻል። ይህቺ ሀምሳ ብር ስለምቀንስ እቺን አድርጊልኝ እና በዚህ 12 ፍሬ ስጭኝ፣ ደርዘን ደርዘን ማለት ነው። ስንት ማለት ነው? 750 እሺ። ይሄኛው ስንት ነው? ስክሪፕቶ ሦስቱ ዘጠና ብር ማለት ነው። ይችን እየቆጠበ ትምህርት እስከሚዘጋ ትማራለህ እና ለአመት ነው። እሺ በቃ ይሄኛው ሲሆን 750 ይሄኛው ሲሆን 650 ደርዘኑ ይሄኛው ሲሆን 800 ብር ልዩነቱ ይሄኛው ይነሳል። ይሄኛው ደግሞ በጣም አሪፍ የሚባለው ነው። እሺ በቃ ይሄኛው እንወስዳለን። ፕሪንት አስተርጋችሁ የተማሪ ፎቶ፣ ጉርድ ፎቶ፣ የወላጅ አንድ ጉርድ ፎቶ ይዛችሁ ከሰዓቱን ሰባነ ከሰዓት ሄደን አልሀምድሊላህ ዞቶ ተሳካልን። እንትን የግል የመንግስት ሶስት ቀን ሞከራል። ግዴታ ከአራተኛ ክፍል ወዲያ አምስተኛ ክፍል ያለፈበትን ካርድ ያንቁታላል። ካርድ ደሞ ሲፈልግ ጠፋ። ለዚህ እንዲጣሉትና ያው አምናም ተቋረጠ፣ ዘንድሮም ተቋረጠ። ትምህርት ያለበት ሀገር ተቀምጬ ትምህርቱ እንዲተምም ብዬ ትምህርት እንግዲህ ገብቷል። የግል ነው እንግዲህ ያለ የድረስልን አለ እንግዲህ እሱ አሊበካውን የሆነው ጌታ ኦፊቱን በራሪቱን እንትን የሚለው ጌታ አለሃለን ኢንሻላህ እና ይህን ይመስላል። ትናንትና ክፍያ ከፈልን ለምዝገባ እንዲንድ ነገር እዚያ ውስጥ እንዲደረጋለን ከፈልን ያንን ሶስት ሺ ሶስት መቶ ስልሳ ብር። አሁን በየወሩ ደግሞ አለ ክፍያ እንግዲህ ያለ ያውቃል። ዞሮ ዞሮ ያው እንዳያችሁት ዩኒፎርሙን ገዛው የሚሰፋውን ደግሞ ረስፌት ሰጠናል። ኑሮ ያን ይመስላል እንግዲህ። እንዳያችሁት ዛሬ የውሎ ድካም ነበርና ብዙ ይህን ሰሞን ደበረኝ እያልኩ እየተኛው ስለነበረ አውቄ ነው መንቀሳቀሱን እና መልፋቱ ፈልግም። ምክንያቱም ዲካም ላይ ዲካም ላይ ዲካም ዲካም ላይ ዲካም ነው ነው ፍላጎት እና ብር ነው እንግዲህ፣ እና ይሄን ይመስላል። እስኪ እንግዲህ ያለ ወጥሽ ደሞ ራቅ ያላ ራቅ በእግር አንድ እና ይመስላል እስኪ